ሲም ላወጣልሽ ይላል። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ዋላችሁ? እንዴት ናችሁ? አላችሁ? ዋላችሁ? በት ቦታ ሰላማችሁ ብዛ ብሩክ። ሲም ላወጣልሽ ወይ ማለት ሲም ላወጣልሽ ሚለው ጥቅስ እና ከነዛ ሆኑም ከነ ሙዚቃውም እንትን ላይ ስቶሪ ላይ ቲክቶክ ስቶሪ ላይ አገኘውና ሲማወጣት አለበት እንደዛ ነገር ይቻላል። ያ ሌላ ሲም ያስፈልጋል ብራዘር ቅመማ ነው መሰለኝ እና እንዴናችሁ? ግን ደና ናችሁ አለ ቤተሰቦቼ ደስ አለኝ። በቃ ዛሬ ታሪኩ ይመጣሉ መሰለኝ ይመጣሉ። ከመጡ መጡ፣ እግዚአብሔር ካለ ያው ይመጣሉ ብዬ አስባለሁኝ። ሲም ላወጣለች ሲለኝ አዎ አወጣት ነባቱ ሲም አወጣት። ደስ ይላል በጣም ቆንጅዬ ሲም በጣም የሚያምር ሲም አወጣላት። እና ደስ ይለናል እኛም እኮ ብራዘርዬ እና ቤተሰቦች ዛሬ በቃ በቃ ምርድ ምቅ ብሎ ይመጣሉ። ፋብላችሁ ጠብቁ እሺ፣ ፋብላችሁ አዎ። መዳም ስራ በቀኑ ቶሎ ብላችሁ ጨርሳችሁ ወደ ኪላሳችሁ ገባ ገባ ብላችሁ ጠብቁ የሚሻለው እሱ። ሰበር ዜና አለ ዛሬ። እንግዲህ መጠበቅ ነው ያለባችሁ። ሶ ጠብቁና ይመጣሉ ብዬ አስባለሁ። ለሚኔም ዛሬ እስቲ ምን ይዛልኝ ማለት ትመጣለች። ይሄን ይቅርታ ተጠይቃ ይቅርታ ለብሩክም ይቅርታ ልባለው ልባላት ተጠይቃ ወይም ፕራንክ ይዛት ትመጣለች። ይዛ ከመጣችም ይዛም ይቅርታ ተጠይቃ ሰላም ከመጡ እና ቤተሰቦች እስቲ በጭልጫባ ጭንጫ ያስፈልጋል። አጨበጭቡላቸው። እስኪ መጡ ድረስ የማዳም ስለ ቶሎ ብላችሁ ጨርሱ። ኮሽና ላይ ማለት ነው። ኤርፎን አረጋችሁ ከመስማት በቃ አልጋ ላይ ለሚወፋ ብላችሁ አታዩም ይሻላችሁ፣ ይሻላችሁ ብያለሁ። ቤተሰቦች ቻና ላይ ማለት ነው። ቶሎ ብላችሁ ሶስት ሺህ ማለት ሶስት ሺህ እያልኩ ነኝና አንድ ሺህ አስገቡኝና፣ አንድ ሺህ አስገቡኝ። ጌታን እና አሁን ያላችሁት ሰባት መቶ ስድስት መቶ ሰማኒያ ሁለት ሰዎች አዎ፣ ቶሎ ብላችሁ እንትን አድርጉኝ። አዎ ሶስት ኪራ ያረጋችሁ ቤተሰቡ ምን ይላችኋል? ድምጼ በሆነ በነገራችን እኔ ውጭ ላይ ያለሁት ንፋስ ትንሽ ኡፍኡፍ እያለ ነው የዱባይ ንፋስ ታቃላችሁ። እና ቤተሰቦች እስከመጡ ድረስ ስምም ጎቶ አዲስም ይዞ ይመጣሉ ብዬ አስባለሁ። ፋ ብላችሁ እና ድምቅ እምር ብላችሁ ጠብቁላቸው፣ እላችሁ አለው። ሰበር ዜና ይሄ ነው። የዛ ለአሁኑ ወይም ለዛሬ ይዥ የመጣሁት ዜና ይሄን ይመስላችኋል። ባላችሁበት ቦታ ሰላማችሁ ብዛ እና አትጨነቁ። ፋበሉ መዳን ቤት ያላችሁ ይህቶች እና በቃ እግዚአብሔር ጠብቃችሁ በሰላም ያኖራችሁ። ፋበሉ እንግዲህ በእኔ ኪሳራ ፋበሉ እላችኋለሁ። ባይ ቻናሌ ሰብስክራይብ ያረጋችሁ ያደረጋችሁ ቤተሰቡን የደውል ምልክቶን ጫኑ። ሎ ብሎ እናንተ ጋር ይደርሳል። ላይክም ጋጫ አርጉኝ፣ ኮሜንትም ጻፉልኝ። ምን ችግር አለ? አይከፈልም። እንግዲህ እና እንደዛ እላችኋለሁ። ያላችሁበት ቦታ ሰላማችሁ ይበዛ። ባይ ወዳችኋለሁ።